አዎ ቤተክርስቲያናችን ኢካቦድ ሆናለች አሳልፈው ሸጧት አሳልፈውም ሰጧት ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት ለአቡነ ሳይሮስ እሱ አቡነ ሳይሮስን የመረጣቸው አባቶቼ በጣም አዝኜባቸዋለሁ እናንተም ቤትን የምታከማችሁ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችሁ። ትግራይን ትመልሳላችሁ፣ የትግራይ ጳጳሳትን ስንል ዘረኛን መረጣችሁ። በሃይማኖት ኦነጋውያንና ወያኔዋውያን አንድ ላይ ህብረት እየፈጠሩ ነው ያሉ። ለብፁዕ አቡነ ሳይሮስ አሳልፈው ስለሰጡ ለዘረኛው አሳልፈው ስለሰጡ በጣም አዝነናል። አይ ሲኖዶስ እንደዚህ የማንም መቀለጃ ንሁን። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት ድውያን ከተፈወሱበት ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸብዐ አጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትሕትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን ባዕት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን፣ ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። ስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክርስቶስ በታላቅ አይል ሞት እንድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። እንደምን አላችሁ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ዛሬ ኢካቦድ ብለን መተናል። አዎ ቤተ ክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። የኃጢአታችን ድምር ውጤት የቤተ ክርስቲያን ጠላት የሆኑ፣ ደም አፍሳሽ የሆኑ፣ ዘረኛ ለሆኑ አሳልፈው ሰጥተዋታል። በመጽሐፍ ቅዱስ ኢካቦድ የሚል ቃል እናገኛለን እስራኤላውያን እንደ እግዚአብሔር አምላክ ሀሳብ ስላልሄዱ በደላቸው ስለበዛ አርባ ዓመት ሙሉ ይፈርድ የነበረው ካህኑ ኤሊ እግዚአብሔርን በአግባቡ ማገልገል ስላልቻለ ልጆቹንም ስላልቀጣ ፊናንስና አፍኒን በመገናኛው ድንኳን የማይገባቸውን ስለሰሩ በደላቸው ወደ እግዚአብሔር ደረሰ። እግዚአብሔርም አዘነባቸው፣ ፍልስጤማውያንንም አስነሳባቸው። ፍልስጤማውያን እስራኤልን ተዋጉ። እስራኤሎች አልቻሉም። ምክንያቱም አስቀድመው በበደል በኃጢአት በክፋት በሟርት በጥንቆላ በዝሙት ደክመው ነበርና። ከዛም ሁልጊዜ ጊዜ ድል የምታደርገውን ታቦተ ጽዮንን አመጡ። በታቦተ ጽዮን ድል እናደርጋለን ብለው ተመከተው ነበረ፣ ነገር ግን አልሆነላቸውም። ፊልስጤማውያን አየለው። ፊናስና አፍኔን ሞቱ፣ ታቦተ ጽዮንም ተማረከች። በእስራኤል በደል፣ በእስራኤል ክፋት የተነሳ ኃይል ያላት ታቦተ ጽዮን ተማረከች። ከዛም ወሬ ነጋሪ ወደ ካህኑ ኤሊ መጥቶ ነገረው። ፊናስና አፍኒን ልጆቹ እንደ ሞቱ እንዲሁም ታቦተ ጽዮን እንደ ተማረከች አረዳው። ያን ጊዜ ካህኑ ኤሊ በመገናኛው ድንኳን ሆኖ ታላላቅ ሥራን ይሠራ የነበረ እግዚአብሔርን ስለዘነጋ እግዚአብሔር ታቦተ ጽዮንን አሳልፎ እንደ ሰጠ ባወቀ ጊዜ ከወንበሩ ላይ ወድቆ ሞተ። የፊንሐስ ሚስት እነሆ ምጧ መጣ። ባሏ ሞቷል፣ አጠገቧም የለም። አዋላጆቹ እንዲህ አሏት፣ በርቺ፣ ያሏት ወንድ ልጅ ወልደሻል፣ ደስ ይበልሽ ብለው ነገሯት። እሷ ግን ደስታ ሳይሆን ሀዘን የተሰማት እሷ ግን ፈንጠዝያ ሳይሆን ጭንቀት ነው የተሰማት። ከዛም እንዲህ አለች፣ ከእስራኤል ክብር ለቀቀ ስትል፣ እግዚአብሔር ለፍልስጤማውያን አሳልፎ ሰጥቶናል ስትል የልጇን ስም ኢካቦድ አለችው። የሟቹ የፊናስ ልጅ ኢካቦድ ተባለ። ክብር ከእስራኤል ስለሸሸ ታቦተ ጽዮን ስለተማረከች እግዚአብሔር ስላዘነባቸው ኢካቦድ ተባለ። እስራኤል ኢካቦድ ሆነች። ዛሬም ቤተ ክርስቲያናችን ኢካቦድ ሆናለች። ትላንትና ቤተ ክርስቲያንን ሲያሳድዱ የነበሩ በዘረኝነት ውስጥ የነበሩ በፖለቲካ ውስጥ የነበሩ በርካታ ሰዎች እንዲሞቱ ምክንያት የሆኑ እንዳይመረጡ እየጮህን እንዳይመረጡ እያሳሰብን ነገር ግን በአንዳንድ ፈሪዎች በአንዳንድ ደካማዎች ደረቴ ይቅላ ሆዴ ይሙላ በሚሉ ሰዎች አማካኝነት ለዘረኛ ጳጳስ ቤተ ክርስቲያንን አሳልፈው ሰጧት። ላቡነ ሳይሮስ የበላሽው ያገሳሻል፣ በላይ በላዩ ደግመሻል እንደተባለ ሸገር ሲቲን አሳልፈው የሰጡ አዲስ መዋቅር የፈጠሩ በኦሮሚያ መዋቅር የሄዱ ቀኖና አንጥሰው እንደዛ ያደረጉ አባቶች ከትላንትናው ሳይማሩ ዛሬ ብዙ ዋጋ ለተከፈለላት ቤተክርስቲያን፣ ብዙዎች ለታሰሩላት፣ ብዙዎች ለሞቱላት፣ ብዙዎች ደማቸው ለፈሰሰላት ቤተ ክርስቲያን ለነዚህ ሰዎች አሳልፈው ቤተክርስቲያንን ሰጡ። እጅግ በጣም ያሳዝናል። በእውነት እንደዚህ አይነት ሀዘን ገጥሞን አያውቅም። ቤተክርስቲያን በፖለቲካ ተሸነፈች። ቤተክርስቲያን በዘረኞች ተሸነፈች። ቤተክርስቲያን አሳልፈው ለሚሰጧት አባቶቻችን አሳልፈው ሰጡን። ይህ ውሳኔ እጅግ በጣም የሚያሳዝን ነው። የቅዱስ ሲኖዶስ ዋና ጸሐፊና የአዲስ አበባ ሀገረ ስብከትን በተመለከተ አሁን ምንም አልልም። ከዚህ በፊት ብፁዕ አቡነ ሄኖክ ሲመረጡ አውሮፓ፣ ስዊድን ሆኜ እንኳን ደስ አሉት ብዬ ነበረ ወዳጄ ስለነበሩ። ነገር ግን ወንበር ይቀይራልና ተቀይረው አዲስ አበባ ሀገረ ስብከትን ምን እንዳደረጉ የምናውቀው ነው። ዛሬም ወንበር ላይ የተቀመጡት ምን እንደሚሰሩ ስለማናቅ አስቀድሞ ማመስገን ለነገ ሀሜት ይቸግራልና ይሄ ነው ያነው አንልም። ነገር ግን ስህተቶችን ስናይ ዝም ብለን ለማንም የምናልፈው ጉዳይ አይደለም። አዎ እንደ ፈራ ነው፣ እንደ ሰጋ ነው። እኛ ስንተኛ ፖለቲከኞች 24 ሰዓት እንቅልፍ አልነበራቸውምና ጉድጓድ ሲቆፍሩ ድንጋዩን ሲቆፍሩ ሲያነሱ ቆይተው ጉድጓድ ማሾች፣ ድንጋይ ፈንቃዮች በቤት ውስጥ ለውስጥ ስራ ይሰሩ የነበሩ ሀሳባቸው ተሳክቷል። ዛሬ ውስኪ ይራጫሉ፣ ጮማ ይቆርጣሉ ጠጅ ይጨልጣሉ። ስለ ቤተ ክርስቲያን የማይገዳቸው ስለ ትውልድ የማይገዳቸው ስለ ሞቱ ሰዎች የማይገዳቸው ስለ ወንጌል መጥፋት የማይገዳቸው ስለ ቤተ ክርስቲያናት መፍረስ፣ ስለ ገዳማት መዘጋት የማይቆጫቸው አሳልፈው ሰጥተውናል። ኢካቦድ አድርገውናል። ግን አንድ ነገር እላለሁ እኔ በአባቶቼ ተስፋ ብቆርጥም እኔ በውሳኔው ተስፋ በቆርጥም እኔ ነገን ከነሱ ምንም ነገር ባልጠብቅም ከእግዚአብሔር ግን እጠብቃለሁ። ታቦተ ጽዮን እንደተማረከች አልቀረችም። አዎ ታቦተ ጽዮን በሄደችበት ቦታ አንዴ በእባጭ በመምጣት ጣዖታትን በማፈራረስ በማድቀቅ ድንቅ ስራ ሰርታለች። አቢዳራም ቤት የቆየችው ታቦተ ጽዮን በአሚናዳብ ሰረገላ የተሸኘችው ታቦተ ጽዮን ነገም ወደ ክብሯ ትመለሳለች። ዳዊት ሲመጣ የእሴ ልጅ ዳዊት ሲመጣ እንደ ልቤ የተባለው ዳዊት ሲመጣ ጎልያድን በጠጠር የሚጥል ዳዊት ሲመጣ ተደራራቢ ጸጋ የተሰጠው ዳዊት ሲመጣ ከራሱ ክብር ይልቅ ለታቦተ ጽዮን የሚጨነቀው ዳዊት ሲመጣ ዝግባ ወርቁን የሚሰበስበው ዳዊት ሲመጣ አርባ ዓመት የነገሰው ዳዊት ሲመጣ አንበሳም በጡጫ ድብን በእርግጫ ይመታ የነበረው ዳዊት ሲመጣ ታቦተ ጽዮን ትመለሳለች፣ ወደ ክብሯም ትመጣለች። እልልታ ይሆናል፣ ዝማሬ ይሆናል። ዳዊት ልብሰ መንግስቱን አውልቆ እንደዘመረ ሜልኮል ግን ስላሳዘነችው እስክትሞት ድረስ እግዚአብሔር መካን እንዳደረጋት እግዚአብሔር ለፍርድ ይመጣል ታቦተ ጽዮንን ወደ ቀደመ ክብሯ ይመልሳል። ታቦቷን አሳልፎ የሸጡት ላይ እግዚአብሔር ፍርድን ይፈርዳል። ዝም ብለው የተመለከቱት ካህኑ ኤሊ በገዛ ወንበሩ እንደሞተ፣ እነሱም ላይ እግዚአብሔር እጁን ያነሳል። አዎ በእግዚአብሔር ተስፋ አንቆርጥም። ሰው ስራ ሲያቆም እግዚአብሔር ሥራ መስራት ይጀምራል። እግዚአብሔር ማሻገር ይችልበታል። ትናንትና ከዮዲት ያሻገረ እግዚአብሔር ዛሬም እግዚአብሔር ነው። ትላንትና ከግራኝ መሐመድ ያስጣለ እግዚአብሔር ዛሬም እግዚአብሔር ነው። ነቢየ እግዚአብሔር ቅዱስ ዳዊት ከጎልያድ ጋር ግጥሚያ በሚሄድበት ሰዓት ያ ትንሹ ብላቴና፣ አዎ የመጀመሪያው የእስራኤል ንጉሥ ሳኦል ቂስ አባቱ አህያ ጠፍቶበት ከአህያ ፈላጊነት የመጀመሪያው የእስራኤል ንጉሥ አድርጎ እግዚአብሔር ሾሞት ነበረ እንደ እግዚአብሔር ሐሳብ ስላልሄደ ክብር ከሱ በሸሸበት ሰዓት ፍልስጤማውያን ያቆላፋ ጎልያድ ይፎክርባቸው ነበረ። የጌት ሰው ጎልያድ ይፎክርባቸው ነበረ። ማን ነው ከእጄ የሚያስጥላችሁ እያለ ይፎክር ነበረ። ትንሹ ብላቴና ዳዊት፣ እረኛው ዳዊት ወደ ጎልያድ መጣ። ጎልያድም እንዲህ አለ፣ አንተ እንደ ውሻ ጭሬና በትር ይዘ ትመጣለህን? ስጋህን ቆራርጬ ለሰማይ አእዋፍ ለምድር አራዊት እሰጣለው አለ። ዳዊት ግን እንዲህ አለ። አንተ ብረት ታጥቀ አንተ ቁሩራ ለብሰ አንተ ጋሻና ጦር ይዘ መታል። እኔ ግን አንተ በተገዳደርከው በእግዚአብሔር ስም እመጣብሃለው አለው። ዳዊት አንድ ጠጠር ወረወረ፣ በጎልያድ ግንባር ላይም ተሰካ፣ ወደቀ። ቸብቸቦውን ይዞ አንገቱን ቆረጠ። እስራኤላውያንም ዘመሩ። አዎ ዳዊት ሲመጣ ጎልያድ ይወድቃል። የገዘፈው ጎልያድ ይወድቃል። የገዘፈው ዘረኝነት ይወድቃል። የገዘፈው ፖለቲካ ይወድቃል። የገዘፈው ሙሰኝነት ይወድቃል። የገዘፈው ደም ማፍሰስ፣ ደሃ መበደር፣ ፍርድ ማጓደል፣ ሰነድ መሰረዝና መደለዝ ይወድቃል። ዳዊት እስኪመጣ ብቻ ነው የጎልያድ ፉከራ አዎ ሳኦል እስራኤላውያንን አላስጣላቸውም ያስጣላቸው የእግዚአብሔር ሰው ዳዊት ነው እስራኤላውያን ከባርነት ነፃ በወጡበት ሰዓት ከ430 ዓመት ባርነት ከግብፅ ባርነት ነፃ በወጡበት ሰዓት አስረኛ በክረሙት አስራ አንደኛ ስጥመተ ኤርትራ ሆኖ ፈረስና ፈረሰኞቹ በኤርትራ ባህር ሲሰምጡ እስራኤላውያን ሲሻገሩ የሙሴ እህት ማርያም ከበሮዋን አነሳች። ባለ ከበሮዋ ማርያም እንዲህ አለች፣ ንሴ ብሆ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብላ ዘጸአት 15 ቁጥር 3 ላይ ተናገረች። አዎ እግዚአብሔር ይዋጋል፣ እግዚአብሔር ተዋግቶም ድል ያደርጋል። ዛሬ ከቤተ ክርስቲያን ጋር እየተጣሉ ያሉ ኃይላቸውን የተመኩ ዘራቸውን የተመኩ ፖለቲካውን የተመኩ መሳሪያውን የተመኩ መድቀቃቸው አይቀርም። ነቢይት ሐናም ሳሙኤል ከእግዚአብሔር ጋር የሚጣሉት ይደቃሉ እንዳለች እነሱም መድቀቃቸው አይቀርም መቼም ይሁን መቼ። በእግዚአብሔርና በኢትዮጵያዊነት ተስፋ አንቆርጥም። በደላችን ስለበዛ፣ ኃጢአታችን ስለበዛ፣ ግፋችን ስለበዛ እግዚአብሔር አሳልፎ ለነ ብፁዕ አቡነ ሳይሮስ ሰጠን የእኛ አባቶች ሌላ ስራ ይሰራሉ ብለን ስንመካ ሌላ መልካም ነገር ያደርጋሉ ብለን ስንመካ ትላንት ቀኖና የጣሱት እንኳን ሳይጸጽታቸው ዛሬ እንዲህ አይነት አሳዛኝ ውሳኔ መወሰናቸው እጅግ በጣም አስከፍቶናል አፍረናልም አዝነናልም ግን በእግዚአብሔር አሁንም በድጋሚ መቼ ሚሆን መቼ ተስፋ አንቆርጥም እግዚአብሔር በማይክሮ ሰከንድ ውስጥ ታሪክ መስራት ይችላል። ተአምራትን ማድረግ ይችላል። እግዚአብሔር ሲመታ አይታይም ሲጥል እንጂ። የእነ አቡነ ሳይሮስ ግሩፕ ከነ አባ ሰረቀ ጋር በመሆን እችም ቤተ ክርስቲያን አሳልፎ ለመስጠት የሚደረገው ሽኩቻ ሃይማኖታዊ ሳይሆን ፖለቲካዊ እንደሆነ አስረግጠን እንናገራለን። ዘር ውስጥ የተደበቀ ፖለቲካ ማንነትን ለማሳጣት የታሰበ ፖለቲካ። ስለዚህ ማናችንም በተወሰነ ውሳኔ ሳንደናገጥ ከቤተ ክርስቲያን አንራቅ፣ ከቤተ ክርስቲያን አንውጣ። በምንም መልኩ ይሁን በእግዚአብሔር ተስፋ አንቁረጥ። አዎ ኢካቦድ ሆነናል። አዎ ገዳማት ተዘግተዋል። አብያተ ክርስቲያናት ፈርሰዋል። ወንጌል ተዳክሟል። ሙስና በስቷል። ዘረኝነት ነግሷል። ፖለቲካ ቤተ ክርስቲያን ውስጥ ገብቷል። ኢካቦድ ሆነናል፣ ግን ተስፋ አንቆርጥም። የተማረከችው ታቦተ ጽዮን እንደተመለሰች ሁሉ ተዋህዶም ከስደቷ ትመለሳለች። እናታችን እመቤታችን ቅድስት ድንግል ማርያም ከገዛ ሀገሯ ተሰደደች፣ ልጇን ይዛ ተሰደደች። ጊዜው ሲደርስ አሳዳጁ ሞቷልና ልጁን ይዘ ተመለስ የሚለው የመልአኩ ድምፅ መጣ። ተመየጢ ገሊላ እትዊ ሀገሪኪ ገሊላ እትዊ እንደተባለ ወደ ሀገርሽ ተመለሺ ሀገርሽ ግቢ እንደተባለ። አዎ ተዋህዶም አሳዳጆቿ ይሞታሉና ወደ ክብሯ ትመለሳለች። ወደ ቀደሞ ማንነቷ ትመለሳለች። ወደ ሉዓላዊነቷ ትመለሳለች። ወደ ብሔራዊ ሃይማኖትነቷ ትመለሳለች። እውነት እንላችኋለን፣ ይሄ የማይቀር ነው። እግዚአብሔር ሰውን ያስነሳል። ኤልያስ ሰው የለኝምና ውሰደኝ ሲል አንተ የማታቀው ሰባት ሺህ ሰራዊት አለኝ አለ እግዚአብሔር። እግዚአብሔር ድብቅ ሰራዊት አለው፣ ለተዋህዶ ያስነሳል። እግዚአብሔር መቼ ይሁን መቼ ምን እንደሚያደርግ አናውቅምና ተአምራት ሰርቶ ተዋህዶን እንደሚያስከብር እምነቴ የጸና ነው። ነገር ግን እናንተ እጃችሁን አውጥታችሁ ነገር ግን እናንተ ብፁዕ አቡነ ሳይሮስን የመረጣቸው አባቶች በጣም አዝኜባቸዋለሁ። በጣም አፍሬባቸዋለሁ። አዎ፣ ቤተ ክርስቲያን ብዙ መከራ ሲደርስባት ዝም የምትሉ ብዙዎች እንዳላችሁ እናቃለን። ስለ ቤታችሁ፣ ስለ ባንክ ስላለው ገንዘባችሁ፣ አልፎ ተርፎ ስለ ግል ኃጢአታችሁ እንጂ የምትጨነቁት ስለ ቅድስት ቤተ ክርስቲያን እንዳልሆነ እናውቃለን። እግዚአብሔር ይችልበታል። በአንድ ወቅት አንድ ጳጳስ አዎ አቡነ ማቲያስ የካናዳ የነበሩት ቤቴን አርባ ሚሊዮን አልሸጥም፣ አርባ አምስት ካልሆነ ሲሉ ሳይበሉት ሞተዋል። እናንተም ቤትን የምታከማችሁ፣ ገንዘብን የምታከማችሁ፣ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። እግዚአብሔር እውነተኛ ዳኛ ነው፣ ይፈርዳል። እግዚአብሔር የድሃውን እንባ ያብሳል። እግዚአብሔር የተዋህዶን እንባ ያብሳል። እግዚአብሔር ከዘረኞች በላይ ነው። እግዚአብሔር ከመሳሪያ በላይ ነው። እግዚአብሔር ከፖለቲካ በላይ ነው። እግዚአብሔር ከገንዘብ በላይ ነው። እግዚአብሔር ድንቅ ስራ እንደሚሰራ በእግዚአብሔር ላይ ለሰከንድ ጠረጣሬ የለንም። ግን በእናንተ ላይ ያለን ተስፋ ይሄው ነው ይሄው ነው። ነገ ብዙ ነገር ትግራይን ትመልሳላችሁ የትግራይ ጳጳሳትን ስንል ዘረኛና መረጣችሁ። አዎ ትላንትና እኮ ለትግራይ አቡነ ሳይሮስ ነበሩ። ከና ባገዳ ጋር ሲሄዱ የነበሩት ህብረታቸውን ሲያሳዩ የነበሩት ከኤርትራ ሲመጡ ኦኖጋውያንን ትግራዮች ነበሩ የተቀበሉት። ዛሬ የወያኔና የኦነግ ህብረት እየተፈጠረ ነው ያለው። በሃይማኖት ኦኖጋውያንና ወያኔያውያን አንድ ላይ ህብረት እየፈጠሩ ነው ያሉት። ግን እግዚአብሔር ከነሱ በላይ ነው። እግዚአብሔር ይችልበታል። እውነት እላቸዋለሁ። አዎ የእኛ ጩኸት ለውጥ አያመጣም፣ የእኛ እንባ ለውጥ አያመጣም፣ የእኛ ድካም ለውጥ አያመጣም። እግዚአብሔር በገዳማት ስላሉ ብሎ እግዚአብሔር ስለተመረጡ ሰዎች ብሎ ታሪክ መስራት ይችልበታል። እግዚአብሔር በጤና ይመጣል፣ እግዚአብሔር በመከራ ይመጣል። ማንም ማንንም የማያስጥልበት ጊዜ ይመጣል። ስለዚህ ዛሬ እናንተ ደስተኞች ናችሁ። አዎ ዘረኞች ደስተኞች ናችሁ፣ ፖለቲከኞች ደስተኞች ናችሁ፣ ሙሰኞች ደስተኞች ናችሁ፣ የኢትዮጵያን መፍረስ የምትፈልጉ ደስተኞች ናችሁ፣ ጠባቦች ደስተኞች ናችሁ። እኛ ግን አዝነናል። ነገ ግን እኛ እንደሰታለን። ማ ሲመጣ? እግዚአብሔር ሲመጣ። እግዚአብሔር ይነሳል፣ ታቦተ ጽዮንን ይመልሳል፣ ኢካቦድን ያጠፋል። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን? እጅግ በጣም ያሳዝናል። እና ቃለን እኮ ለታሰሩ ሰዎች የማትጮሁ ናችሁ። ለሞቱ ሰዎች የማትጮሁ ናችሁ። ለተፈናቀሉ ሰዎች የማትጮሁ ናችሁ። ስለ ገንዘብ፣ ስለ ዝውውር፣ ስለ ስልጣን የሚያስጨንቃችሁ ይሄ እንጂ የድሃን ባመቻ ያስጨንቃችኋል የቤተክርስቲያን ጉስቁልና መቼ ያስጨንቃችኋል? የይዞታ መጨነቅ፣ የይዞታ መነጠቅ ምን ያስጨንቃችኋል? ይሁና እግዚአብሔር ቀና አለው። ቀና የሚያደርገን ጊዜ ሩቅ አይሆንም። እጅግ በጣም ያሳዝናል። ዛሬ ድንገት የገባ ነው፣ ድንገት እንደሰማ ነው። አባቶቻችን አሳልፈው አይሰጡንም ብለን ነበር። ኢካቦድ አድርገው ለብፁዕ አቡነ ሳይሮስ አሳልፈው ስለሰጡ ለዘረኛው አሳልፎ ስለሰጡ በጣም አዝነናል። ነገ ብዙ ነገር እንጠብቃለን። ፓትርያርኩን አንስቶ እንደ ራሴ እንሹም ለማለት ማይከብዳቸው እንዳሉ እናውቃለን። ግን እኛ አንድ ስላልሆንን፣ ማህበራት አንድ ስላልሆንን፣ አገልጋዮች አንድ ስላልሆንን ሆዴ ሙላ ደረቴ ይቅላ የሚል ፈሪ አገልጋይ ስለሆነ በጥቅም የተያዘ አገልጋይ ስለሆነ የእኛ አንድነት ማጣት ኢካቦድ እንድንሆን አድርጓል። ስለዚህ ወገኖቼ እጅግ በጣም ያሳዝናልና አብዝተን ወደ እግዚአብሔር እንጩህ። መልሳችን እግዚአብሔር ነው መፍትያችንም እግዚአብሔር ነውና ከሱ መልስ እንጠብቃለን። እግዚአብሔር እንደሚችልበት እናውቃለን። አሁን ግን ኢካቦድ ሆነናል። ክብር ከኛ ሸሸ። ኢካቦድ ሆነናል። እስራኤል ዘነብስ ክብር ከኛ ሸሸ። ኢካቦድ ሆነናል። ደም አፍሳሾች፣ አፈናቃዮች፣ ዘረኞች እንዲፈነጩ ተደርጓል። ግን ለጊዜው ነው። ለሁሉም ጊዜ አለውና እግዚአብሔር ታሪክን እንደሚሰራ እናምናለን፣ እናውቃለን። የዛሬውን በዚሁ ቋጨን አንጀታችን እየተቃጠለ ይሁን፣ አንድ ቀን የደስታ አንባ የምናነባበት አንድ ቀን እግዚአብሔር አሴትን ሰጥቶን ምን መሰክርበት ቀን ሩቅ አይሆንም። በሚቀጥለው በሌላ መርሃ ግብር እንገናኛለን። እስከዛው ስትሄዱ የጎደሎ ሞልቶ የጠፋው ተገኝቶ ይጠብቃችሁ የእግዚአብሔር ቸርነት የእናታችን፣ የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባቴ አቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን፣ አሜን። ሚካኤሎ ሚካኤሎ መተንበል። የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት ድውያን ከተፈወሱበት ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳ ማር ቅዱስ ሚካኤል ገዳም በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን፣ መወሰኛቸውን ቀድሚያ ለእናቶቻችን ይሰራ ብለው በትሕትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን ባዕት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት